አንቺ ነሽ ወንድሜን ያሳጣሽው እያለች እንግዲህ ብቻዋን ስትቀባጠሩ ነበረ። በዛን ምክንያት ነበረ ሳሚ ከሆስፒታል መጥቶ ምን ሆነሻል ሳራ፣ ወንድምሽ እዛ ሆስፒታል ሆኖ አንቺ ቤት ነሽ እንዴ ብሏት፣ ምን ላርግ ጨንቆኝ እኮ ነው ምን እንደማረግ መላ ጠፍቶኝ በገዛ እጄ ብላ ስትለው፣ ሳሚ ምን ማለት ነው በገዛ እጄ? አንቺ ነሽ እኔ እንደዚህ ያረግሽው? ጠቃት አይ አይደለሁም እኔም አይደለሁም ብላ እንግዲህ ነገሮችን ቀይራለች ማለት ነው። በቃ አሁን እኔ ለናሆም ወይም ለዳዊት ልብስ ቅያሬ ልውስድ ስለመጣው በምን ይዤለት ልሄድ ብሎ ሲጠይቃት በህዊ ቦርሳ ይዘህ ሂድ ብላ ታዘዋለች። ሳሚም ህዊ ቦርሳ የታመጣች ፌስታን አልነበራት እንዴ ብላ ብሎ ሲላት ሳሮና እንግዲህ ምን ብላ መልሳለታለች? አይ ሻንጣ ገዝታለች ብለዋለች። ሄዶ እንግዲህ ሻንጣውን ልብሷን ፌስታል ውስጥ ሲያረግ መድኃኒቱን ለህዊ የሰጠችውን መድኃኒት ወስዳ የሄዊ ልብስ ውስጥ አስቀምጠዋለች። እሷ ናት እንዲባል ማለት ነው። እና እንግዲህ ሳሚ አንስቶ ወደ ፊቱ ነበር ያለው። አልነገራትም ይሄን ጉዳይ ሳሮናም። እኔም ልብስ ቀይሬ የመጣሁ ብላ ስለዋለች። የልብስ ነው እንደሚያሳስብሽ ወንድምሽ እዛ ታሞ ብሎ ሲላት፣ እንግዲህ ቀይራ ተጨረሰኝ በኋላ ሳሚ ጨርሻለሁ ብላ ትጠረዋለች። ሳሚም መጣሁ ብሎ እንግዲህ ተደናግጦ ነበረ ይወጣል። ምንም አላገኘትም ብላ ስትለው፣ ምን አገኛለሁ ምንም የለም ብሎ ይላታልና እንግዲህ ተያይዘው ሆስፒታል ይሄዳሉ። ሆስፒታል ተሄዱ በኋላ ያው ሳሮና ተመልሰው ወደ ቤት ትመጣና ፌስታሉን ስትፈትሽ ያመዳል ይታጠዋለች። የት ሄደ ያስቀመጡት እዚህ አይደለ እንዴ? ወይኔ ወይ ሳሚል እናገኘው ይገባ ነበር ብላ እንግዲህ በጣም እንትን ባለች ሰዓት ሄዊ ወይም ጽናት ከሆስፒታል ስትመጣ ምን እየፈለሽ ነው ሳሮና፣ ምን ፈልገሽ ነው ብላ ስትላት፣ ከአንቺ ምን ይፈለጋል ድሃ፣ የድሃ ልጅ ዘመድ እንኳን የሌለሽ ብላ እንግዲህ ወንድሜን ባንቺ ሰበብ ነው ላጣዩ ነበረው ብላታለች። በእኔማ አታሳብቢም። ለኔ የሰጠሽው መድኃኒት ለኔ የሰጠሽው ምግብ ውስጥ ወይም ጁስ ውስጥ ነበረ ናሁም ዳዊት ጠጥቶ የተመረዘው። እንደውም ይሄ ለእኔ መረጃ ይሆነኛል ብላ ስትላት ልትመታ ስትል እንግዲህ እኔ ይሄ ለኔ ጥፊ አይገባኝም ሳሮም ብላ እጇን ይዛታለች። እንዴት ልትሚቄ ነው ወንድምሽን የመረሽው ወይም ወንድምሽን ልትገል የነበርሽው አንቺ ነሽ እያልሽ ነው ጭራሽ? ብላ እንግዲህ በጥፍ መታት፣ አልጋ ላይ ወርውራት ማለት ነው። ሄዳ ክችን ቢላ ይዛ መታለች እንግዲህ በቢላ ልትወጋት። የት ተጫጫሁ እያለ ሳሮና፣ እንዳትሳሳች ትወጊኛለሽ ብላ ስትላት እንግዲህ ሂሩት እህቷ መታለች ማለት ነው። መታ ሳሩ። አስቀምጪው እንዳተሳሳች ቢላን ያሹ ድንገት ተወጊያታለች። ባለችበት ሰአት እንግዲህ ሄሩት መሀል ገብታ ነበረ፣ ሄሩትን ያው ወቅታታለች ማለት ነው። በወጋች ሀሳብ በጣም ነበረ ሳሮና የደነገጠችው፣ እሷ ህይወትን ወይም ጽናትን የወጋች መስሏት ነው ማለት ነው። እንግዲህ ወደ ሆስፒታል ሄደው ያው ጽናትም ዳዊትም ናሆም ማለት ነው ተያይዘው ወደ ቤት መጥተዋል። በመጡ ሰዓት ግን ሳሮና እቤት አልነበረችም። እቤት የለችም ጭራሽ እህቴ ሳሮና የቴዳ ነው ብላ እንግዲህ ሄሩት ብትጠይቅም ማንም ያያ ስላልነበረ ሁሉም ዝም ብለዋል ማለት ነው። እና ዳዊት ወይም ናሆም ሄሮትን እየጠየቃት ነበረ። እህቴ ሄሩት ምን ሆነሽ ነው? ማን ነው እንዲያረገሽ? ጥፍሩን ነው የምነቅልለት ንገሪም፣ ብለው ሲሏት፣ አይ ወንድሜ ምንም እኮ አልሆንኩም። አሁን አንተ ረፍት ያስፈልግሃል መንገድ ላይ ሲሄድ ሁለት ሰዎች ሲጣሉ አይቼ ለመገላገል መሀል ስገባ ነው ብላለች፣ ማለት ነው። ለምን ገባሽ ሴት አይደለሽ እንዴ ብሏታል፣ ናሆም ወይም ዳዊት ማለት ነው። ሳሚም ከንግዲህ እንደዚህ አይነት ነገር ውስጥ እንዳደርሽ፣ እንደውም አለመሞትሽ ውላታል ማለት ነው። እና እንግዲህ ዳዊት ወይም ናሆም ልረፍ ብሎ ወደ መኝታ ክፍል ሄዷል። ሄዊ ምን ብላታለች ሂሩትን፣ እንዴት ነሽ ለምንድን ነው እውነቱን ለወንድምሽ መናገር ያልፈለግሽው ብላት፣ ብላታለች ስትላትም፣ እንግዲህ ሌሎች ምንድን ያለችው፣ እሱም አሁን እኮ እረፍት ያስፈልገዋል ሌላ ጭንቀት ሊጨምርበት አይገባም ብላለች። እንግዲህ በዛው አጋጣሚ ነበረ ከሌላ ሰው ተሰማ፣ ግን በጣም ነው የሚያዝንብሽ ብላታለች ሄሩት አሁን ላይ መናገር ያልፈለገችው እዛ ቤት የምትፈልገው ፋይሎች ስላሉ አሁን ምንም ነገር ማጋለጥ እየፈለገች አይደለም ማለት ነው። እና አጋጣሚ ሆነው እንግዲህ ሳሮን ቤት እንደሆነ ባይታወቅም ያው ቆይታ መታለች ማለት ነው። እና አሁን ወንድሟ ወይም ዳዊት እህቴ ሳሮን የት ነበርሽ? ሄሩትን እኮ ሰው ወጋት ለመገላገል ገብታ ብላለች እንዲህ አለች ተረፈች እያለች ነበር። በጣም በመርበትበት ማለት ነው እንግዲህ ነገሩ አልገባሽም ማለት ነው። እንዲህ ብሎ እንግዲህ ዳዊትም ይላታል። አሁን የት ናት እንዴት ናት ብላ ስጠይቅ ያው እንደተሻላት ተነግሯታል ማለት ነው። ሳሮና እንግዲህ በጣም ከአውሬነት የተቀየረች እንግዲህ ሂዊና ሂሮትም እያወሩ ሳሮና አውሬ ሆናለች፣ ምን ሆና እንደ ጨካኝ ሆነችው ብለው እያወሩ ነበረ ረ ከአውሬም አውሬነት ሆናለች ብለዋል። እንግዲህ ይሄን